እንኳን ደህና መጣ እሺ እኔ መጀመር ስላለው መግቢያችንም ላይ ጠቅሰናል። አንዳንድ ጊዜ ወቅቶችን እንደየፈረዛቸው እናስቀምጣለን። የሆነ ወቅት ደግሞ የሚታወቅበት የሆነ ነገር አለ። መስከረም ወር ከሌሎች ወራቶች ይለዩባል። ለእኔ ብቻ አይደለም፣ ለሀገሬ የሰው በሙሉ መስከረም ከሌላው ወር የተለየ ነው። ለምሳሌ ሰምታችሁ ታውቃላችሁ ጥር ወይም ታኅሳስ ወይ መጋቢት የሚባል ሰው ስም ኢትዮጵያዊ ለልጁ መስከረም ብሎ ስም ያወጣል። የተለየ ትርጉም አለው። አሁን አንዳንድ ጊዜ በሚዲያዎችም አንዳንድ ሰዎች ሲናገሩም እንደምንሰማው ክረምቱን ስለምንጠላው አይደለም መስከረምን የምንወደው ክረምቱ ስለተሰጠን ነው። መስከረምን ሴሌብሬት የምናደርገው ምክንያቱም ዝናብ ፈልገን ነበር፣ ዝናብ ተሰጥቶናል። መስኩ ሜዳው ቡቃያ ይዟል። ስለዚህ መስከረም በተስፋ የምንጀምረው ወር ነው። ለኛ ለኢትዮጵያውያን ደግሞ የተለየ ትርጉም አለው። እንደምታውቁት የልጃገረዶቹ በዓል ከሚባልበት ከነሐሴ አጋማሽ ጀምሮ አንድም ሳይደበዝዝ በሁሉም የኢትዮጵያ አቅጣጫ ድምቅ እንዳለ የሚከርም ወር ነውና ዓለም ደግሞ ሲያግዘን ይሁን ወይም ተማርኮብን ወይም አጋጣሚ ከኛ ጋር ነው አብሮ የቱሪዝምንም ቀን የሚያከብረው። ስለዚህ መስከረም በኢትዮጵያ ቱሪዝም ውስጥ ከፍተኛው ወይም ደግሞ ጣሪያው የሚባለው የውጭ ጎብኚዎች የሚመጡበት ወቅት መጀመሪያ ነው። ለእኛ ግን ልዩ ትርጉም አለው ማለት ሰዎች የፈለገ ቢቸገሩ የፈለገ ቢከፋቸው የፈለገ በመከራ ውስጥ ቢያሳልፉ መስከረም ከደረሱ የሚቀጥለው ዓመት ጥሩ ይሆናል ብለው ያምናሉ። ለዛም ነው አሁን ይሄ የምስጋና ቀን ያንን ክረምት ሰጥቶናል፣ ይህንን በጋ ሳይቶናል ጥሩ ይሆናል ብለን የምናከብረው እና መስከረም ለምሳሌ ሌላው አለም ቀን ይቀይራል ቀን ይቀይራል። በረዶ ያለ አሮጌ ዘመን ነበር፣ በረዶ ያለ አዲስ ዘመን እንኳን አደረሰ ይባባላል። እኛ ግን እንደሱ አይደለም። ተራራው እንዳየኸው ልብስ ይቀይራል፣ ወንዙ መልክ ይቀይራል፣ የሰው ጸዳል፣ የሰው ፊት ሁሉ ይቀየራል። ስለዚህ በትክክል እኛና መሬታችን እኩል ተቀይረን ወደ አዲስ ምዕራፍ የምንገባበት ወር ነው መስከረም። ደስ ይላል። በጣም የመታደስ ወቅት ነው ማለት እንችላለን። ብዙ ሰው ሪስታርት ያደርጋል። ሪስታርት ማለት በቃ በዓመቱ ውስጥ ሁሉ ሲሰራው የነበረውን ነገር ራሱንም ጭምር፣ ልክ እንዳልከው ተፈጥሮ ራሷን እንደምታድሰው ሰውም ራሱን በቃ ከዚህ ዓመት ጀምሮ ይላል። እኔ እንደው ቀጥታ ወደ ኢሬቻ አጠቃላይ ሁኔታ ከቱሪዝሙ ጋር ያለውን ነገር ከማንሳታችን በፊት ሔኖክ በቱሪዝሙ ዘርፍ ብዙ ሽልማቶች አግኝቷል እንደው ብዙ ስለሆኑ ልትረሳቸው ትችላለህ ብዬ አስባለሁ፣ ግን ከተሸለምካቸው ሽልማቶች መካከል የተወሰኑትን ብንነግረን ደስ ይለኛል። አንዱ ቅድም ሲገለጽ የነበረው የቪዚት ኦሮሚያ ሽልማት ነው። ቪዚት አማራ፣ ጌዲዮ ደራሮ ሽልማት፣ የሆቴል ሾ ቤስት ቱሪዝም ሽልማት፣ ብዙ ነው። የበጎ ሰው ሽልማት ብዙ ነው። እና ያው ለሁሉም አመሰግናለሁ። እሺ ወደዚህኛው እንምጣ። እንግዲህ በአዲስ ዓመት መስከረም ላይ ከምናገኛቸው ደማቅ የሆኑ ልዩ የሆኑ ከዛ ደግሞ ከበዓላቱ በተጨማሪ አሁን አዲስ ዓመት አለ ሁሉም በየቤቱ ያከብራል ምናምን ከዛ የመስቀል ደመራ ይመጣል። ከዛ ደግሞ ቀጥሎ ኢሬቻ ይመጣና ሚሊዮኖች ወጥተው የሚያከብሩት ባህል ነው። ኢሬቻና ቱሪዝም እንዴት ነው እየተሳሰረ ያለው? በዛው ቀደም ሲል ኦሮሚያ ቱሪዝም ኮሚሽንም ሲነሳ የነበረ ሀሳብ አለ እና ምናልባት እነሱም እየሰሩ ያሉትን ስራ በግልጽ ስለምታየው አንድ ላይ እየተሰሩ ያሉ ስራዎች ከቱሪዝሙ አንጻር ያለውን ነገር ብታነሳልን ደስ ይለኛል። አመሰግናለሁ። እኔ እንግዲህ አንድም የተፈጥሮ ሰው ስለሆንኩ እንደ እሬቻ አይነት በዓላት ደስ ይሉኛል በሁለት ምክንያት። እሬቻ እንደምታውቀው አሁን በመልካ ላይ ነው የሚከበረው። አፍራሳ ደግሞ በመጋቢት አካባቢ የሚከበረው በተራራ ከፍ ባለ ቦታ ነው። ስለዚህ እኔ ለተራራም ለውሃም ስሱ ስለሆንኩ እንዲህ አይነት በዓላት ደግሞ ተራራውና ውሃው ተጠብቀው እንዲኖሩ አንድ ምክንያት ስለሚሆኑ በራሱ አንድ ልዩ ነገር ነው። ሌላው ግን ቅድምም ሲነሳ ነበረ። አሁን ተመልከት፣ ሁሌ በየአመቱ እኔ እሬቻ ሲከበር በተለይ እነነግሽ ወጣቱን ማነቃነቅ ከጀመሩ በኋላ የዲጂታል አብዮቱ ፈጠረው ብዬ የማስበው ወጣቱ ወደ ማንነቱ እንዲመለስ እንዲለብስ የባህል ልብስ እንዲለብስ የባህል ኢንዱስትሪው እንዲያድግ ማድረግ ነው። አሁን ዛሬ ከተማችን ላይ ይታል። ይሄ እንደ እናንተ አይነት ልብስ የለበሰው ኦልሞስት ዘጠና በመቶ የሚሆነው ሆም ሜድ ነው። ስንት ሸማኔ፣ ስንት የእደ ጥበብ ባለሙያ፣ ስንት ዜጋ ዳቦ በልቷል። ይሄ በጣም ቀላል ነገር እንዳይመስለ። ይሄ ብቻ አይደለም። ምናልባት ይሄ በዓል ቫላንታይን ቢሆን ስንት ዶላር ኢትዮጵያ አጣ ነበር? ስለዚህ ልታወጣ የምትችለውን ብር ኢትዮጵያ የሰበሰበችበት፣ እንደገና ደግሞ ዜጎች የፀጉር ስሪቱን አይታቸዋል። ስንት ፀጉር ሰሪ ዛሬ ዳቦ በልታለች፣ ልጆቿን አሳድጋለች። ስንት ይሄ እጅ ላይ የሚደረጉ ጨሌዎች፣ እነዚህ እነዚህ ነገሮች ቀላል ሰው የስንት ሰው ቤት ህይወት እዚህ ሙያ ላይ ተመስርቷል። ስለዚህ ይሄን አብዮት ከፍ እያደረግነው ከሄድን ቱሪዝሙን በደንብ ማነቃነቅ ከቻልን እኛ መቶ ሀያ ሚሊዮን ነው፣ ቀላል አይደለ። ነው አፍሪካ ከእኛ ጋር አብሮ እንዲያከብር እናደርጋለን። ስለዚህ አፍሪካ የእኛ አይነት ልብስ እንዲለብስ፣ አፍሪካ የእኛ አይነት ባህል እንዲኖረው፣ አፍሪካ በእኛ አይነት ሙዚቃ እንዲጨፍር ማድረግ እንችላለን። እና የቱሪዝሙ እንቅስቃሴ በደንብ የሚታየው የባህል ኢንዱስትሪ ምርቶቹ ላይ ነው። ያም ሆኖ ደረታችንን ልንነፋ አይገባም። ገና ነን፣ ገና ነን። ምክንያቱም ዛሬ ጎዳናውን በሙሉ ስታይ አዲስ አበባ፣ ነገ ደግሞ ቢሸፍቱ ስትሄድ አብዛኛው የሀገር ልጅ ነው። ይህንን ከባህር ማዶ በሚመጣ እንግዳ ማጥለቅለቅ አለብን። የጀመሯቸው ጥረቶች አሉ፣ ኦቲሲዎች፣ የኦሮሚያ ቱሪዝም ኮሚሽኖች፣ እንደ ሀገርም ቱሪዝም ሚኒስቴር የሚያስተዋውቃቸው ስራዎች አሉ። የእነዚህን የመስከረም በዓላት ምክንያት በማድረግ ግን በደንብ መስራት አለብን። እኔ በዚያው አጋጣሚ ለሚመለከታቸው አካላት ማድረስ የምፈልገው መልእክት እነዚህ በዓላት ሲከበሩ በዓለም ላይ ያሉ ፕሮፕሬተሮች ተጋብዘው መምጣት አለባቸው፣ ማየት አለባቸው። ይሄ መሆን ከቻለ ብዙ እንግዳ በየአመቱ ወደ ኢትዮጵያ ማምጣት እንችላለን ብዬ አምናለሁ። ሌላው ካለን ቁጥር ካለን የህዝብ ብዛት ካለን ታሪክና ሚና አኳያ ምድረ ቀደምት ነን ብለን የምናምን ህዝቦች ስለሆንን እንዲህ አይነት በዓላት በተለይ መስከረም ከአፍሪካ ጋር ነው አብረን ልናከብር የሚንገባው። ስለዚህ የቱሪዝም ዲፕሎማሲያችንን ጠንካራ አድርገን ድፍን አፍሪካ መስከረምን ከኛ ጋር የሚያከብርበትን እድል መፍጠር መቻል አለብን ብዬ አምናለሁ። ለዛ የተጀመሩ ስራዎች እዚህ ምዛም የምታያቸው ስራዎች ጠንካራ ሆነው ተናበን ከሰራን እኛ እኮ ምግባችን እንኳን አለም ላይ ገና አፍሪካ ውስጥ አልተበላም። ልብሳችን የት ኪጋሊ ጎዳና መለበስ አለበት ዛሬ ጆሃንስበርግ የኛን በሚመስሉ አለባበሶች መጥለቅለቅ አለበት። ግን እዚህ ናይሮቢ፣ ካርቱም፣ ጅቡቲ ምን ያክል ተጽዕኖ ፈጥረናል ብለን በቁጭት መስራት አለብን። ሌላው እንግዲህ ምናልባት በዚህ አጋጣሚ አንደኛው ጉዳይ ትልቁ የማስተዋወቂያም ይህንን ተጽዕኖ የመፍጠሪያ እድል የሲቲዝን ፕሮሞሽን ነው። ኢትዮጵያውያን ዜጎች በያሉበት አገራቸውን ከመሰሉ ቀላል ነገር አይደለም። አንዱን ነገር ልንገር። እኛ ቡና ይሄው እዚህ እንደምታዩ ነው አይደል? ቡና እናመርታለን። የኢትዮጵያ ቡና ነው ሲባል ኢትዮጵያ ማናት የማይባል ሀገር ዜጎች መሆን አለብን? የኢትዮጵያ ቡና ነው ይሄን ቅመሱት ሲባል ያችን ያቺን ሀገር አቃት አለው ሚል የዓለም ዜጋ ማብዛት አለብን። ያን ለማድረግ ደግሞ በመላው ዓለም የሚገኙ ኢትዮጵያውያን ባገኙት አጋጣሚ ሁሉ ባህላቸውን በማስተዋወቅ ሀገራቸውን በማስተዋወቅ ኢትዮጵያን በመግለጽ መሳተፍ አለባቸው። እንዲህ አይነት በዓል ቁጥሩ ቀላል አይደለም፣ የኛ ዲስፖራ በየቦታ ያለው። ስለዚህ መስቀልንም በለው ፊቼ ጨምበላላን በለው ሬቻንን በለው ያሁዴንም በለው በያለበት ይሄንን በዓል አድምቆ በጋራ በአንድነትና በህብረት ቢያከብረው ትልቅ ውጤት እናመጣለን በቱሪዝም የሚል እምነት አለኝ። በጣም እናመሰግናለን። የተለየ ጥያቄ እንግዶቻችን ዛሬ ለየት የሚያደርጋቸው ሀሳባቸውን ደስ በሚል ሁኔታ ሰብሰብ አድርገው ነው ለተመልካችም ለእኛም ያደረሱትና እጅግ አድርገን እናመሰግናለን። በጣም ብዙ ነገሮችን ያነሳልን ጠቅለል አድርገ በጣም ነው የምናመሰግነው። እንደ አንድ የሚዲያ ባለሙያ ወይ እንደ አንድ ጋዜጠኛ በአጠቃላይ በዘርፉ ላይ እየሰራ ያለው ስራ ያስደስተኛል። ምክንያቱም ከዚህ ቀደም የኬፕታውን ተጋብዘን ሄደን የሀገሪቱ የቱሪዝም ኤጀንሲዎች ናቸው የጋበዙን ሄደን በጣም ብዙ ነገር እንደምናይ ነው የጠበቅነው። እንግዲህ በጣም ዓለም ላይ አሉ ከሚባሉ የቱሪስት መዳረሻዎች አንዷ ነች ኬፕታውን፣ የሁለት ውቅያኖሶች አንድ ላይ የሚገጥሙበት ቦታ ነው። ግን ካስጎበኙም ቦታ በጣም የደነቀኝ ምናልባት ሚዲያ ላይ ይባል አይባል አላውቅም፣ ምን እንዳስጎበኙን ታውቃለህ? ስድስት መቶ ምናምን ሰዎች የሚጠቀሙበት አንድ መጸዳጃ ብለው አስጎበኙ። በጣም ነበር ሁላችንም ግራ የተጋባ ነው ማለት ስንል አብዛኛው እዛ አካባቢ ሁለት አይነት ኮሚኒቲ ያለው በጣም ሀብታም ኮሚኒቲ ያለበትና በጣም ዝቅተኛ ማህበረሰብ ያለበት ግን በቃ እንደዛ ነው። ብዙ አመት አንድ መጸዳጃ ሆኖ ነው ግን ይህ ሁሉ ህዝብ የሚጠቀምበት። ነው የቱሪስት ዴስቲኔሽን ነው ብለው ነው በትክክል ያሳዩን። ከዛ ወዲያው እዛ ውስጥ ጭቅጭቅ የጀመርነው የኛ ባህሎች ያሉን እሴቶች ተነግረው ማይጠገቡ ከዛ ዓለም ላይ አሉ የሚባሉ ትልልቅ ባህላት ልክ እንደ ኢሬቻ አሁን ልክ ኢሬቻ እዚህ እንኳን ስቱዲዮ እስክመጣ መንገድ ላይ የባህል ልብስ ምናልባት ከአንድ ሺህ ሰው በኋላ ነው አንድ ያለበሰ የምታየው። ሙሉ የባህል ልብስ የለበሰ ነው። ያንን የባህል ልብስ አንደኛው የጉጂ፣ አንዱ የቦረና፣ አንዱ የአርሲ፣ አንዱ የጅማ፣ አንዱ የሸዋውን ሁሉንም አይነት አለባበስ ስታይ ምን ያህል ያስቀናል፣ ምን ያህል ያስደስታል። እና እንዳልከው ይሄ ተሽጧል ብዬ አላስብም። ከዚህ በላይ መሸጥ እንዳለበት ይሰማኛል። እና ይህንን ደግሞ ለማድረግ የመጀመሪያ ሀገር ውስጥ ቱሪዝምን በከፍተኛ ሁኔታ እየሰሩ ካሉ ሰዎች መካከል አንዱ አንተ ስለሆንክ ክብር ይገባል ብዬ አስባለሁ። አመሰግናለሁ። በድጋሚ እንኳን አደርሳቸው እና አመሰግናለን።